አሰላሙ አሌይኩም ወረሐመቱላሁ በረካቱ። እንደተከበራችሁ የሻናሌ ቤተሰብ እንዴት ናችሁ? ሁሉ ሰላም፣ ሁሉ መልካም፣ አልሐምዱሊላህ። ዛሬ ቤቶችን ይዤላችሁ መጥቻለሁ። ሀይቅና ኮምቦልቻ የሚገኙ ቤቶች ናቸው። ይህ የምታዩት ቤት ሀይቅ ከተማ ሲሆን የሚገኘው ሁለት መቶ ሀምሳ ካሬ ነው የካሬ ስፋቱ። ዋጋ ደግሞ ሶስት ነጥብ ሶስት ይባላል። ያው በዚህ አይሸጥም እንደተወሰነ ድርድር ይኖረዋል። እናንተ ይህንን ቤት ከወደዳችሁ ለማስቀረት ከፈለጋችሁ ስልክ ያለ ደውሉልኝ፣ ከነ ቦታው ጠቁማችኋለሁኝ። ቀጣይ ደግሞ የምታዩት ቤት ይህም ደግሞ እዚሁ ሀይቅ ከተማ ሲሆን መገኛው ቆንጆ ቤት ነው። ጽግት ያለ ነው፣ እንደምታዩ ከውጪ ደግሞ አብዛኛውን አሁን ላይ ያለ ፋሽን ኤል ቤት ነው። ኤል ሸፕ ዲዛይን ያለው ቤት ይፈለጋል። አሞራ ክንፍ ቤት ነበር በፊት የሚወደደው፣ አሁን ደግሞ የአሞራ ክንፍ ቤት ዲዛይን አልፎበት አሁን ደግሞ ኤል ሸፕ ነው አብዛኛውን ሰው አሁን ኤል ነው የሚወደው። በእርግጥ ሌሎች ብዙ ዲዛይኖች መጥተዋል፣ የሚያማምሩ የቤት ዲዛይኖች አሉ። ግን አብዛኛውን ከአሞራ ክንፍ ቤት የኤል ዲዛይን በጣም እየተወደደ የመጣበት ሁኔታ ነው ያለው። ስታዩትም የሆነ ነገሩ ደስ ይላል። ኤል ቤት የሚገርማችሁ አላቅም እኔ የራሱ በፊት አሞራ ክንፍ ነበር የምወደው፣ አሁን ደግሞ ኤል ሆኗል። እንደምታዩት ቤቱ በጣም ጸድት ያለ ነው። ይሄ ምኝታ ቤት ነው። እንግዲህ የባልና የሚስት መኝታ ቤት ይመስለኛል። ሳሎኑን ቅድም አይታችሁታል። በጣም ፏ ያለ ነው ቤት፣ ጅብሰም ነው ሁሉ ነገር ያለቀለት ቤት ነው። እናንተ ገብታችሁ መኖር ብቻ ነው እንጂ የሚያስወጣ ወጪ ምናምን የለውም። ይሄ ነው ሳሎኑ እንደምታዩት ማለት ነው። ከላይ ኮርኒሶም ጅብሰሙም ከለሩን እያሳያችሁ ነው። እንግዲህ እንደምታዩት ነው። በጣም ወላሂ ጽድት ያለ ቤት ነው። በቃ ሁሉም አልቆለታል። እያንዳንዱን ክላስ እያያችሁት ነው። ይሄ ደግሞ የልጆች መኝታ ክላስ ነው። ከለሮቹ ራሱ ሁሉም የተለያዩ ናቸው። ይቺ ደግሞ ኪችን ነች። እንደምታዩት ኪችኗ አጠበብ ያለች ነች፣ ልክ እንደኛ ኢትዮጵያ ቤቶች። ይህ ደግሞ መገኛው ኮምቦልቻ ሲሆን እንደምታዩት ፎቅና ምድር ብሎኬት ቤት ነው። መቶ ሰባ ካሬ ሲሆን ዋጋ ስምንት ነጥብ አምስት ይባላል። ይህም ድርድር አለው። በቀጣይ የምታዩት ደግሞ ይሄ ደግሞ 250 ካሬ ሲሆን ይህም ኮምቦልቻ ነው መገኛው። ዋጋ 8.5 ይባላል። ይህም ድርድር አለው።